ይመጣል። ሻይ ወይስ ቡና? አንተ የፈለግከውን ጠጣ። እኔ ግን አንድ ልሳ በበል እንዴ፣ ልታጭሽ ባሉነ ይህን ችግር አለ። እዚህ እዛ ያው ነው። እባክህ መክሊት፣ ልናውራ አይደል እንዴ? መጣ ነው አሁን። እናውራ። ምንድን ነው የምናወራው? ብዙ የምነግርሽ ነገር አለ። እሺ፣ ይው እየሰማሁ። ቆይ ግን ምን ነክቶሽ ነው ይህን ያክል ሲጋራ? ቀለብሽ ይኸው ነው። አደባባይ ላይ አስጥተኝ ሄደ። ባላጨስ ነበር። ሊገርም የሚገባው እኮ እኔ ኮንስቲትሽን መሄድ ያልነበረው እና ታዲያ መክሊት በጣም እንደምወድሽ እና እንደ ትንሽ እቴ እንደማይሽ ታውቂያለሽ። ጆሮ እኔ ደግሞ እንደ እህት ሳይሆን እንደ ፎንቃ እንድታይኝ ነበር የምፈልገው። እሱን ሀሳብሽን ለማስቀየር በጣም ሞከርኩኝ ግን አልቀየር ስትይኝ ከተምቹ ጋር ሰፈር ቀየርኩ። ቆይ ለምንድን ነው ሰፈር መቀየር የፈለግኩ? ምናልባት ከኔ ዘወር ስል እራሽን ብታስተካከይ ብዬ ነበር ግን እሱም አልተሳካም። ከዚህ ሰፈር ከወጣ አንድ ቀን እንኳን ብቅ ብለ ሳተኝ አስብሻለሁ ምናምን ስትል አይደበረህም? እንደሱ ማድረግ የሚችል ይመስልሻል? ማለት ከዚህ ሰፈር ከወጣም በኋላ በየቀኑ ለረጅም ጊዜ እየመጣው አይሽ ነበር። የምሬ ነው ጆሮ። ከጊዜ ወደ ጊዜ አንችን እየመጣው ሳይ በጣም እንደ ተጎዳሽ ገባኝና ወደ አንቺ ጋር ለመመለስ ፈለግኩ። ግን ወደ አንቺ ጋር ከተመለስኩኝ በኋላ ምንም የምቀይረው ነገር እንደሌለ ሲገባኝ እሱንም መልሽ የተውኩት ነው። አዎ ምናሴ ጠይቀናት ተመለሰ። እኔም እኮ ማየ ልጠይቃት በዛው ደግሞ ፖሊሶቹን ካገኘው ላናግራቸው ብዬ ነው። ደግሞ ሀኒዬ ሳልነግርሽ ምኑን፣ ጠዋት እኮ ፖሊሶቹ ቤቱን ስፈትሹ ፎቶ አገኙ። እና ምን አልካቸው? እርግብና ባዩሽን እንደማቃቸው ነገርኳቸው። ከዛ ደግሞ አንዱ እኔ ልገልኝ የነበረው ሰውዬ ነው። ምን እንዴት? ሀኒዬ የሆነ ጊዜ የሆነ ሰውዬ በሽጉል ልገልኝ አልነበር? እና ፎቶ ላይ ካሉት መካከል እሱ አንዱ ነው፣ እና ለፖሊሶቹ ተናገርኩኝ። ምን አይነት ነገር። ያ ዳኒ ደግሞ ያንተ አጎት እንደሆነ ጓደኛ ነግሮኛል። ወይ ኩት ምን ምን ብናደርግ ነው የሚሻለው? እናንተዬ፣ ነገሩ ሁሉ እኮ እንደ ጥልፍልፍ አለ። እንደው አሳ በለው በለው ሆነብን። ስለ ስለፉት አውቃችሁ ነበር እንዴ? አዎ ፖሊሶቹ ነው እና አባዬን አወርተውን ነበር። በቃ ማታ ቤት ስመጣ እናወራለን። እሺ በቃ እኔ ማየኔ ይቻላል። መለስ ፈልጋችሁኛል መሰለኝ። ማንኛ? አዎ ሀንዬ ናት፣ ይፈልጉሃል። ያለች ይቅርታ፣ ተሳስተው መሆን አለበት። አይ የረሳችሁኝ ያልመሰለኝ። ከአሁን በፊት ከወይዘሮ ሜላት ቤት ተገናኝተን ነበር። የሀንዬ አባት ነኝ። ሁኔ አስታወስኳቸው። ሀናን ያሳደጓት እሳቸው ናቸው። እባኮትን ይቀመጡ። እሺ፣ አመሰግናለሁ። ይቅርታ፣ ሀና አባቴን ስትል አቶ መስፍንን መስሎኝ ነበር። ችግር የለም። ለምን ነበር የፈለጋችሁ? እነኝህን ሰዎች ያውቋቸዋል? እቺ ልጅ ነኝ ብላ የገባችሁ ነው ችኛዋ ትልቋ ደግሞ ሟቻ ክስቷ ናት። እሺ ወንዶቹንስ? ይሄ የሰማይ ስባር የሚያክለው የሴትዮዋ የባቢሽ ተላላኪ ነው። ይሄኛው ደግሞ ያን ይህን መስቀልና ፎቶ የሰረቀውና በኋላ የተሰረቀው እንደዚህ ማለት ነው። እና በጣም ተናዶ ጎረሮን አንቆ እንዴት እንደዚህ ታደርጋለህ ምናም ብሎ ጎርፉ በጣም አስፈርቶት ነበር። ነገር ግን በኋላ ላይ ታምቹም ገለገለውና አስቀረው ከዛም ሄደ እና በዚህ ምክንያት መክልትም በጣም አዝናለች። ምክንያቱም ጭራሽ ዘወር ብሎ እንኳን አላያትም። ጥሯት ነው የሄደ እና ቢያንስ ሰላም ሊለኝ ይገባ ነበር። እንዴት ዞር ብሎ ሲያየኝ እንኳን ጥሎ ይሄዳል ብላ በጣም ተከፍታበታለች። አሁ እሱም ተሰምቶታለኝን ያያት አልመሰላት መስሏ፣ ግን እሱ ግን አይቷታለኝ እንዴት ስታየው እንደነበረ ሁሉን ነገር ስለተመለከተ ቁጭ ብለው እየተነጋገሩ ነበር ከተምቹ ጋር። በቃ አይተሀታል እንዴት ልቧ እንደተሰበረ እና በቃ አሁን ለእኔ የገባኝ አንዳንዴ ፍቅር በራሳችን ፈቅድ እና ምጣው እና ወደ ህይወታችን ብዙ ነገር እናይበታለን። እናም ብሎ ከወደ ወዳቸውን እየወሩ ነበር። በጣም አዝኗልኝ እንደዚህ በመሆኑ ማለት ነው። ጆሮ ላይ ተሰምቶታልኝ። በሌላ በኩል ሀኒቾ ከቤት ወጥታ እንግዲህ ተመልሳ ወደ አባቷ ሄዳ ነበር። ስትመጣ አባቷ ቤት አልነበረም። ቤተ ክርስቲያን ሂዶ ነበር። ቁጭላ ብቻዋን እያዘነች እያለ መጡ እና በቃ ቤት ደህና ስትለው ቤተ ክርስቲያን እጀ ነበርና እግዚአብሔርን በስራው ገብቼ ለምንድን ነው ይህችን ልጅ ፈተና በዛባት አበዛኸው አላበዛኸውም ብያልኩት በለው ጠይቋት። እሷም አጋጠመኝ ካገኘሁ ብላ እንደውም አልቀስ ማልቀስ ትወዳለች። እያለቀሰች ነበር ነበርና ማለት እውነት ፈጣሪ እረስቶኛል። አሁን እስከ ፈተና ላይ ፈተና ሁሉን ነገር ትቼ ካንተ ጋር ልን ወር ደግሞ ተመልሻ የመጣው እያለች ድጋሜ ሌላ ችግር አጋጠመኝና እግዚአብሔር እረስቶኛል። እኔንማ ትቶኛል እያለች እሱም አባባ ኖላዊ እሱ አይተውሽም፣ እሱ ፍጥረቱን አይረሳም እያለ ነበር። እና ስንት ችግር ባለበት እናቴ ታሰርኮ ብላ ታሰረች ብላ ሀኒ በጣም መለቃቀስ ትወዳለች። ሰው ስንት ችግር ያልፋልና ጠንካራ ናት ይሏታል። ግን በቃ ማልቀስ ማልቀስ ማልቀስ እና እንደንዴ ሰው ስንት ችግር ያልፋል። በዚህ ከዚህ የበለጠ እንኳን መታሰር አይደለም ሞት እስከ ማጣት ሰው ይደርሳል። ግን ደግሞ ህይወት ይቀጥላል። ያለ ፈተናም ያለ ደስታም በዚች ምድር ሰው መኖር አይችልም። እናም ሀኒቾ በዚህ ምክንያት እንግዲህ አባቷ እያጽናኗት ነበረ። ከዛም አንተ ጋር ማደር የምፈልገው ዛሬ ምግብ ልስራና አብረን እናድራለን ብላ ምግብ ለመን መስራት ተነሳች። እነ ሰላሚናም እነ ምናሴም ቤት ውስጥ አልነበሩም። እሷ ተነስታ ስትመጣና የትዳነው አትመጣም ወያሌ ስትጠይቅ ተመልሳ አትመጣም እዛው አድራለሁ ብላለች አለች። አትድም ብላል ማለት ነው፣ እና እኛን ተታናለች ማለት ነው በቃ። ምክንያቱም ትናንትና ራሱ እናቴ የሌለች ቤት ቤት አላድርም እና ምናምን ብላ በግድ ነው ያሳድነው። አሁንስ እኔም እንደ እሷ የሚሄድበት ሌላ ቤተሰብ በኖረኝ፣ እንደዚህ ችግር ሲኖር ምናምን መደበቂያ እያለች ነበር። ሰላም ነው እና ከዚህ የባሰም አለ እና ተመስገን ነው ማለት ብሎ ወንድሟም እያዝናናት ነበር። ው የወይዘሮ ሜላት ጉዳይም እስካሁን መፍትሔ አላገኘም ማለት ነው። እና መክሊትም ከጎርፉ ጋር ቁጭ ብላ በጣም ውስጧ ተሰብሮ ነበር። እንደ ጭራሽ እስካሁን ጠንካራ ልጅ ነሽ ከሆንጅ ጠንካራ መሆን አለብሽ እያላየ መከራት ነበር። በጆሮ ምክንያት ጭራሽ በጣም አጫሽ ሆናለች። በጣም እራሷን ጎርታለች እና ይህም ሀኒን ጥሎ አንዳንድ ጊዜ ከእሷ ጋር ቢሆን ደስ ይል ነበር። እውነት ለመናገር ሀኒ ጋር መከረውን ከሚበላ አንዳንድ ሰው መፈላለግ ይገኝም። አንዱ አንዱ ሲፈልግ አንዱ አንዱ ሲካተል፣ እንደዚሁ በቃ ሁሉም ሰው ሲከታተል መኖር ነው እንጂ እና በጣም ውስጤ ተሰብሯልኝ እና ተስፋ እየቆረጥኩ ነው። በተለይ እስካሁን ድረስ ስንት ነገር ስታገል እናም ጠንካራ ነች፣ ከዚህ በላይ ጠንካራ መሆን አለብሽ እያለ እየመከራት ነበር። ጎልፉና መክቴት በጣም ተጎድታለች፣ በተሚት በያሲር ፍቅር እያጽናናት ነው። ከዛም በኋላ ድጋሚ እሱም ጸጽቶ ተመልሶ መታና ከሷ ከእሷ ጋር ጊዜ ያሳለፈ በጣም ደስ ያላት እሷ እንደገና ወደ ድሮ ማንነቷ ተመለሰችና እሱም ጋብዟት ምሳ ጋብዛተኝ እና ሁሉን ነገር መነጋገር አለብኝ ብሎ አብረው ተነጋገሩ ማለት ነው። እና በጣም ደስ ብሏት አለኝ። እሱም በተቻለው መጠን ለመረዳት ሞክሮ አለኝ። በተደጋጋሚ እየመጣሁ አየሽ ነበር። ያኔ ጥዬሽ የሄድኩትም በቃ አንቺ እየተጎዳች ስለሆነ ወደ ራስሽ እንድትመለሽ ነው። ከሄድኩ በኋላም ለረጅም ጊዜ እየተመላለስኩ እያየሽ ነበር። ከዛ ልመጣ ብዬ ጥሩ ውሳኔ እንዳልሆነ ስላሰብኩት ነው ድጋሚ የተመለስኩት ብሎ ሁሉን ነገር ነገራትና ትንሽ ተሻላት ማለት ነው። በሌላ በኩል ፖሊሶች እንግዲህ ለወይዘሮ ሚላት ቤት ያለው ነገር ለማጣራት ቤቱን ለመፈተሽ ፍተሻ ፈቃድ አውጥተው ሄደው ፈትሸዋል ማለት ነው እና ድንብላል ስታያቸው ከጎላን የደነገጠች እና ለምን ደነገጠች ምናምን ብሎ አፋጠጧት። እሷ ግን ድንገት ስለመጣች ሆና ምናምን ብላ ሁሉ ነገር ነገረቻቸው። ቤት ውስጥ ማንም የለምና ያለው ምናሴ ብቻ ነው ብላ እሱንም ውስጥ ገብተው ፈታሹ ሲፈትሹም ባለፈው ሀኒት ጆሮ ወይዘሮ ሚላት መረጃ ብላ የሰጠቻትን ፎቶን ያገኙት። እናሱንም መረጃ አግኝተው ሁሉ ነገር ያለውን ሁሉ መረጃ ከክፍል ውስጥ አግኝተው ከምናሴ ጋር መናገሩት እና ምናሴ እንዳጋጣሚ የወይዘሮ ባሽን ገዳ እያውቀዋል ከዚህ በፊት አስፈራርቶት ሊገለው እንደነበረና የታምቹ አጎት እንዳዳነው ሁሉም መረጃ ተናገረ። ይዘው ሄዱ ማለት ነው መረጃውን። በሌላ በኩል ወይዘሮ ሜላት እንግዲህ እስር ቤት ናት። በዚህ ምክንያት ሰላም እናቷን ለመርዳት ያሰበችው ተምቹና ጆሮ ሊያግዙኝ ይችላሉ ብላ ስላሰበች ስለ ባዩሽ መረጃ ስለሚኖራቸው እንዴት ተባበሩኝ ብላ ተምቹን ጆሮ ደውላ ጠይቀው ነበረ። እሱ ግን ከዚህ በፊት በሃኒ ምክንያት ከህዴ ድጋሚ ብደርስባት እኔ አላቃጥል ሁላ እችላለሁ ምናምን ብላ ዝታበት ስለነበረ በዛ ተቀይሟታል። እና በሱ ምክንያት መጀመሪያ ይቅርታ እንዲያረግላት ጠየቀችው። ይቅርታ አረግላት እና ከልቡ ባይሆንም ይቅርታ አረግላት እና ድጋሚ በእናቴ ዙሪያ እናቴን ከእስር ቤት እንድትወጣል እንድትረዳ ይፈልጋለሁ አለችው። በምን ምክንያት ነው መረዳሽ በምን ጉዳይ ሲላት አላቅም ብቻ ግን እንድትረዳ ይፈልጋለሁ አለችው። እሱ ግን ምንም የሚረዳት ነገር ስለሌለ ምክንያቱም ሙሉ መረጃውን አሳልፈው ለአባባ ኖላዊ ሰጥተው ለአባባ ኖላዊ ደግሞ ለእናቱ አሳልፈው ስለሰጠ በዚህ ምክንያት ምንም የሚረዳት ጉዳይ ስለሌለ ጥሯት ሄደ ማለት ነው። ታምቹም እሱን ከጆሮ ጋር ተለያይቶ ወደ ቤት ሄዶ ነበር። እናም ምግብ እየበሉ አገኛቸው አብረው በልተው እንግዲህ ወይዘሮ ሜላትን ሊጠይቁ ምግብ ይዘው ወደ ፖሊስ ጣቢያ ተሰብስበው ሄዱ እና እሷም በጣም ተጎሳቁለሻል እያለቻት ነበር። አትነበር ሀኒ ሜላትን እና እኔ ደህና ነኝ አባባ ሜላት ሜላት አይዟችሁ እና አደራ ሀኒችን ላደራ ሰጠች። እሷ ምንም አትሆንም ማለች እና ተምቹን በዚህ አጋጣሚ አንቺ ጥሩ ሰው ነሽ እኔ በአንቺ ቦታ ራሱ ብታሰር ደስ ይለኝ ነበረ የሚቻል ቢሆን እያላት ነበረ። እናም ከፖሊስ ጣቢያ ሲወጡ ፖሊሶች ምን ልንጠይቃ እንፈልጋቸዋለን ብሎ ሀኒንማ አናገሯት። አባባ ኖላዊን ስላለው መረጃ አናገሩና አባባ ኖላዊ ግን ሙሉ መረጃውን ሰጧቸው ማለት ነው። ወይዘሮ ባሽን የገደላትም የእሷ ተላላኪ እንደሆነ፣ የሞተውም ልጅ በእሷ ምክንያት እንደሞተ፣ ሁሉንም ነገር መረጃ አሳልፎ ሰጥተዋል ማለት ነው እንግዲህ በቀጣይ እንደዚህ እያሉ ጫፉ ላይ ከደረሱ እውነታው ላይ የሚደርሱ ይመስለኛል። ወይዘሮ ሜላት ግን ምንም ነገር ማናገር አልፈልግም ጠበቃዬን ነው ማናገር የምፈልገው ብላ እውነቱን ስፍንፍን አድርገውን ያለፈች፣ ለምን ማናገር እንዳልፈለገች አልታወቀ ማለት ነው። በቀጣይ ክፍል እንግዲህ የቀጣይ ይዘንላችሁ እስከምንመጣ ድረስ በያላችሁበት ሰላማችሁ ብዛ።